በኔ እምነት ታላቁ ሩጫ ከአዘጋጆቹ ውጭም የወጣ ይመስለኛል። ምክንያቱም የመላው ኢትዮጵያውያን ሆኖ አለሁ። አዘጋጆቹ አመት ጠብቀው ፋሲልቴት ለማድረግ ካልሆነ በስተቀር ባለቤትነቱ አሁን ወደ ሕዝብ ሄደዋል ታላቁ ሩጫ። ስለዚህ ወደፊት በእኔ እምነት ኃይሌ ኖረ አልኖረ አዘጋጆች ኖሩ አልኖሩ ታላቁ ሩጫ ይቀጥላል ብዬ ነው የማስበው ምክንያቱም የህዝብ ፌስቲቫል ሆኗል ከአሁን በኋላ ብዬ ነው ማምነው። እውነቱ ይሄ ነው። ትላንት በሻለቃ አትሌት ኃይሌ ገብረስላሴ ጠንሳሽነት አንድ ብሎ የጀመረው ይህ ውድድር ዛሬ የአፍሪካ ቀዳሚው የጎዳና ሩጫም ሆኗል። በአገር ደረጃ እውቅና እንደተሰጣቸው ክብረ በዓላት ሁሉ መቆጠር የጀመረው ይህ ሩጫም አሁን ባለው አያያዙ ህዝብ የሚያከብረው የአደባባይ ፌስቲቫልም ሆኗል። ታላቁ ሩጫ በኢትዮጵያ ሩብ ምዕተ ዓመቱን ሊደፍን 11 ቀናት ብቻ ቀርተውታል። በየዓመቱ እድገት እያሳየ የመጣው ይህ የአደባባይ ፌስቲቫል ከውድድር ባለፈ ብዙዎች ስፖርት የህይወት ዘይቤያቸው አንዱ አካል እንዲሆንም አስችሏቸዋል። ታላቁ ሩጫ እንግዲህ እንደምታውቀው ኢትዮጵያ ውስጥ ከስፖርትነት ባሻገር አሁን ዓመታዊ ፌስቲቫል እየሆነ ነው ያለው። ሩጫው ከተጀመረ ጊዜ ጀምሮ ቋሚ ተሰላፊ ነኝ ማለት እችላለሁ። ቤንች አልሆንኩም እስካሁን አንዴ ነው 2021 አስታውሳለሁ ወይ 22 ይመስለኛል፣ በአጋጣሚ በስራ ጉዳይ ሀዋሳ ነበርኩኝ ሁሉን ነገር አሟልቼ በአጋጣሚ የመምጫ መመለሻ አጋጣሚ ፍላይት አለመኖር ምክንያት ነው እንጂ ከዛ ውጪ በነበረው በሙሉ እንግዲህ ዘንድሮን ከምሳተፍ ይሆናል ብዬ አስባለሁኝ። ለሀያ አራተኛ ጊዜ ተሳተፋለሁ ማለት ነው። አንድ ሬሚስ ያደረግኩት የታላቁ ሩጫ ተሳታፊዎች ትላንት አንድ ካሉበት መድረክ ነገ 25 ሊሉ ተዘጋጅተዋል። በዚህ ፌስቲቫል ካፈሯቸው የታላቁ ሩጫ በኢትዮጵያ ቤተሰቦቻቸው ጋርም ዝምድናቸውን በየጊዜው እያጠናከሩ መጥተዋል። በየአመቱ አዲስ ሰው እየተዋወቅኩበት ነው። በየአመቱ እርስ በርስ ራሱ ስንሮጥ እንደ አንድ ሰራተኛ በጋራ ስንሮጥ የቤተሰባዊ ግንኙነታችን የባልደረብነት መንፈሳችን ሞር እየተጠናከረ ነው የሚሄደው። ምክንያቱም ሩጫ ላይ የተለያዩ ትዝታዎችን ጥለ ነው የምታልፈው መንገድ ላይ የሚደክመዋለ እየተራረብክ እየተጋገዝክ ነው የምትሮጠው። እኔ እንደውም ከታላቁ ሩጫ ከመሮጡም በላይ አልፌ ከዛ ካሉት ስታፎች ጋር ብዙዎቹ ነባር ስታፎች ናቸው እዛ ያሉት እና ቤተሰቦኝ ያለው በብዙ ደረጃ እንገናኛለን፣ በብዙ እንደዋወላለን እና ከብዙዎቹ ጋር ቤተሰብ አይነት ቁርኝነት ፈጥሮልኛል ብዬ አስባለሁ። ታላቁ ሩጫ እኔ ብዙ በዛ እንኳን ተዋውቂ ብዙ ያፈራኋቸው ጓደኞች አለሁ እስካሁን ድረስ ከመጠያየቅ የደረስን እንደውም በዓመት አንዴ ሁሉ እየተደዋወን ሩጫ ደረሰ ያንን መዘገብ የምንባባልም ሰዎች ደርሰናል። ይህን ሁሉ የሰጠኝ ለእኔ ታላቁ ሩጫ ነው። በስፖርቱ ተጠቃሚ እየሆኑ የመጡት የፌስቲቫሉ ተሳታፊዎች በጤናቸው ላይ መሻሻሎችን አሳይተዋል። ታላቁ ሩጫ በኢትዮጵያ በራሱ ዓመቱን ሙሉ ጤናማ የስፖርት እንቅስቃሴዎችን ተግባራዊ ማድረጉ ዛሬ ላሉበት ቁመናም ምክንያት ሆኗቸዋል። ክብደቴ 82 ነበረ። እንደገና በጣም ግፊት ነበረብኝ፣ የላይኛው 200 የታችኛው መቶ ነበረ። ከዛ በኋላ እዚህ ከተቀላቀልኩ በኋላ በሂደት በሂደት አሁን ጭራሽ የታችኛው 100 የታችኛው የላይኛው 140 የታችኛው 70 ነው ግፊቴ ራሱ ማለት ነው። ክብደቴ ደግሞ አሁን 67 ነው። አዎ፣ በጤና ረገድ ለአንደኛ ለሩጫው ስትል ዝግጅት ታረጋለህ። ሩጫው በቀረበ ቁጥር ከበድ ከበድ ያሉ ስፖርቶችን እንሰራለን። አሁን እንዳየኸው ያ በራሱ ጤና ላይ የሚያሳድረው ተጽዕኖ አለው። ሁለተኛ ደግሞ የታላቁ ሩጫ ሰሞን ስፖርት ሰርታ አታቆምም። በዛው ትቀጥላለህ። ሩጫው ሲቃረብ ትጀምራለህ፣ ከዛ ካለፈ በኋላም ትቀጥላለህ እና የአካል ብቃት እንቅስቃሴያችንን። በበለጠ እንድናጠናክር በበለጠ ኤክሰርሳይዝ እንድናደረግ ረድቶናል ታላቁ ሩጫ። እስከ ዛሬ የባከኑ ጊዜ ነው የሚያናድደኝ፣ እውነት። እስከ ዛሬ ያረኩበት ጊዜ ነው የሚያናድደኝ። ከአሁን በኋላ እንግዲህ እድሜ እስከ ፈቀደ ድረስ እስከመጨረስ እስከምንሄድ ድረስ እሮጣለሁ፣ አላቆምም። 55,000 ተሳታፊያንን ያቀፈው የዘንድሮ የሶፊ ማል ታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ሩጫ ኅዳር 14 ይከናውናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይህን ተወዳጅ ውድድር እንዳለፉት ዓመታት ሁሉ በዕለቱ በቀጥታ ስርጭት ወደ ተመልካቾቹም የሚያደርስ ይሆናል።